ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን። ከብስራት ኤፍኤም የዩትዩብ ቻናላችን የብስራት ኮምቦ ፕሮግራማችን ተጀምረዋል። ተፈራ ታምነ ከመላው የስቱዲዮ ባለሙያዎች ጋር ቆይታ አደርጋለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ከወዲሁ እጋብዛችኋለሁ። የበለቱ ቆይታችን ሳምንቱ እንግዲህ የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ የመልስ ጨዋታዎች የሚከናወኑበት እለቶች ላይ እንገኛለን። ትላንት አንደኛው የመልስ ጨዋታ ተደርጎ ተጠናቀቀ። ዛሬ ደግሞ ሌላኛው የግማሽ ፍጻሜ መልስ ጨዋታ የሚከናወንበት ዕለት ነው። ይህንን በትኩረት በስፋት የምንመለከተው ነው የሚሆነው። እንግዲህ እግር ኳስ በምድራችን ላይ ካሉ የጥበብ ዘርፎች መካከል እግር ኳስ በመውደድ ለዘመናት ሰዎች ይከታተሉታል። ከዚያም ባለፈ ደግሞ እግር ኳስ እንግዲህ ጎል ከማስቆጠር ከማሸነፍ፣ ከመሸነፍ ባለለ እንዲያው ቲያትራዊ በሆነ መንገድ አንድ ታላቅ ደራሲ የጻፈው እስኪመስል ድረስ በእግር ኳስ ሜዳ የስዕል ሸራ ላይ ጥበብን ሰፍሮ እንመለከታለን እና ታዲያ ትላንት ምሽት በሀገረ ጣሊያን ሚላን ከተማ ሳንሲሮ ጁሴፔ ሜዛ የተመለከት ነው ይህ ነው። እንዲያው በዓመት ውስጥ ውስን ጨዋታዎች ነው እንደዚህ የምንመለከተው። በዛ ላይ ደግሞ የአውሮፓ ቻምፒየንስ ሊግ ብዙዎች ከዓለም ዋንጫ በላይ እያሉ የሚያወድሱት የውድድር መድረክ በዚህ ልክ ዓይንን እንግዲህ የማያስጨፍን ቅጽበት ያስመለከተበት አጋጣሚ በትላንትና ዕለት ተከናውኗል። በሀገረ ጣሊያን እንግዲህ ተጋጣሚዎቹ ኢንተር ሚላንና ባርሴሎና ነበሩ። የመጀመሪያው ዙሩ ጨዋታ ባሳለፍነው ሳምንት በስፔን ተከናውኖ ተከባብረው ነበረ መውጣት እየቻሉት በጨዋታው የመጀመሪያ ዙር ጨዋታም ጎሎች የዘነቡበት ሜዳ ላይ ብዙ እንግዲህ ሁነቶች የተመለከትንበት ነበረ። የትላንትናው ምሽት ግን እጅግ የእግር ኳስ ወዳጆች የተከታተሉት ተስፋ አድርጋለሁኝ። ስለ ጨዋታ እንደው ዲቴይል እንኳን በዝርዝር ጉዳዮችን ባንመለከት የሚነሱ ሀሳቦችን ከጨዋታ በኋላ ምን ተባለ ምን ነጥቦች ሊነሱ ይገባል የሚሉትን ነው በእለቱ የማነሳ የሚሆነው እንግዲህ በጨዋታው አስቀደሙ የምር ጨዋታ ሊከናወን ሲቀርብ ሀሳቦች ሲነሱ ነበረ። ከጨዋታ ሐሳቢያቸው ጋር በተገናኘ እንግዲህ ባለሜዳ ቡድን ኢንተር ሚላን በተለይ ሲሞኔ ኢንዛጊ ወደ ክለቡ ከመጡ በኋላ የቀደመ ክብሩ ለመመለስ ሁነኛው ሰው እንደሆኑ በተደጋጋሚ አስመልክተውናል። ከአንድ ዓመት በፊትም በቻምፒየንስ ሊግ ፍጻሜ ደርሰው በማንቸስተር ሲቲ የተሸነፈው ነው ዋንጫውን ያጡት እንጂ ምን ያክል ጥሩ ቡድን እንደገነቡ እናውቃለን። በሴሪያው ያላቸውን የበላይነት ዘንድሮም በመሪነት በርከት ላለ ወራት ሲመሩ ነበረ የኋላ ኋላ ሽፈት ገጥሟቸው ነው ለናፖሊ አሳልፈው የሰጡትና ብርቱ ቡድን እንደሆነ ይታወቃል። የጨዋታ ሀሳቢያቸውን በተለይ በባክስሪ የተጠቀሙ በሶስት አምስት ሁለት የጨዋታ መንገድ ይበልጥ የመከላከል ዝንባሌን ይዘው በመግባት በካውንትራታ፣ ከዚያም ከዚያ ማለት ከቆሙ ኳሶች የሚያገኟቸው ድሮች በመጠቀም ነው የሚጫወቱት። በአንጻሩ ብሉግራናዎቹ ደግሞ በሃይላይን ሀንሲ ፍሊክ እጅግ በጀብደኝነት በተሞ ላይ ማጥቃት እሳቤን ይዘው ነው የሚጫወቱት ወደ ካታሎሉ ክለብ በመጡበት ዓመትም ተጽዕኖአቸውን አስመልክተውናል። ባርሴሎና የቀደመ ክብሩ እንግዲህ ከላዩ ተገፎ የነበረው ክለብ አሁን ላይ በተለይ ከሁለት ሺዎቹ መጨረሻ ጀምሮ እስከ ሁለት ሺህ አስራ አምስት እና አስራ ስምንት ድረስ የነበረውን ጥንካሬ ዳግም የመለሰ ይመስላል። ባርሴሎና እና እነዚህ ሁለት በተለያየ የእሳቤ መንገድ የሚጫወቱ ክለቦች የሚያደርጉት ጨዋታ ነበረና በመልሱም ጨዋታ በመጀመሪያዎቹ 15ና ደቂቃዎች ለዘብ ያለ ጨዋታ ይመስል ነበር። ነገር ግን ግለቱ ወዲያው ነው የጀመረው። ላውታሮ ማርቲኔዝ ጉዳት ላይ ቆይቶ እርሱም እየታገለ ነው ለጨዋታው ደርስ የነበረው እናም ጎል አስቆጥሮ መሪ መሆን ይቻሉ ኔራዙሪዎቹ እንዲሁ የመጀመሪያው አጋማሽ ሊጠናቀቅ ሲቃረብ በድጋሚ እርሱ ላይ በተሰራ ጥፋት ብዙ አጨቃጫቂ ውሳኔዎች ነበሩበት። ይህ ውሳኔ ሲወሰን ፓው ኩባርሲ በተወሰነ መንገድ ቢሆን ኳሷ ነቅቶታል የሚሉ ሳቢዎች አሉ። አሰልጣኝ አርሰን ቬንገርም ይህንን በተመለከተ ኩባርሲ ጥሩ መከላከል ነው ያስመለከተው፣ ያን ያክል ለፍጹም ቅጣት በተሚያበቃ ጥፋት አይደለም ብለው ነበረ። ነገር ግን በረዳዳኝነት ታግዘው ማርሲኒያክ የመሀል ዳኛው የፍጹም ቅጣት ምትን ሰጡ ለባለሜዳ ቡድን። እናም ሀካን ቻናሉ ጎል አስቆጥሮ ወደ ሁለት ማስፋት ቻለ መሪነታቸውን። ታዲያ ይህ ሲቆጠር አንደኛ ባለሜዳ ነው፣ ሁለተኛ ኢንተር ሚላን በመከላከል ጠንካራ ነው። ስለዚህ ባርሴሎናዎች እንግዲህ አለቀላቸው የበርካቶች ሀሳብ ነበረ። ከረፍት መልስ ግን ይህ የተቆጠረባቸው ጎል አነሳስቷቸው ይበልጥ ማጥቃታቸውን በግለት ነበረ መዝለቅ የቻሉት ባርሴሎናዎች እናም ኤሪክ ጋርሲያ ጥሩ ጎል አስቆጠረ። በአንጻሩ ዳኒ ኦልሞም እንደዚሁ ጎል አስቆጥሮ አቻ ማድረግ ቻለ ክለቡን። ሁለት አቻም ከሆኑ በኋላ ምላሽ ለመስጠት ሲታትሮ አልተመለከትም ኢንተር ሚላኖች። በአንጻሩ ግን እንግዳው ቡድን ባርሴሎና ጎል ለማስቆጠር ቶሎ ቶሎ የኢንተር ሚላን የግብ ክልል ሊፈተሽ ነበረ። እናም ጨዋታው ሊጠናቀቅ ሶስት ደቂቃዎች ብቻ ሲቀሩት ራፊንሃ እንዲሁ ጎል አስቆጠረና ወደ ሶስት ለሁለት መቀለበስ ቻሉ። በዕለቱ ጨዋታ ሬሞንታዳ ማድረግ ቻሉ ማለት ነው ይህ ውጤት በተለይ ኢንተርሚላን ካላቸው የማጥቃት ጥንካሬ ከዚያም ባለፈ ባርሴሎናዎች በቀሪዎቹ ውስን ደቂቃዎች ኳሶችን ፖሰስ እያደረጉ ይጨርሳሉ የበርካቶች ሐሳብ ነበረ። ነገር ግን የዚህ ድርሰት መቋጫ ይህ አልነበረም። አቼርቢ የተከላካይ ስፍራ ተጫዋች ነው። በተጨማሪ ደቂቃ ላይ ጎል አስቆጥሮ አቻ ማድረግ ቻለ። ኢንተር ሚላንን ናም እንግዲህ ባርሻዎች በደስታ ለመፈንጠዝ የተቃረቡበት በአንጻሩ ደግሞ ኢንተር ሚላን በገዛ ሜዳቸው ያውም ከሁለት ለዜሮ መምራት ሽንፈት ተከናንበው ሊወጡ እጅግ የተቃረቡበት ቅጽበት ነበረ። ነገር ግን ድርሰቱ በዚህ አልተቋጨም። አሸርቢ ጎል አስቆጥሮ ጨዋታቸው አቻ ነው መጠናቀቅ እየቻለው ይህን ተከትሎ በደርሶ መልስ እኩል መሆናቸውን ተከትሎ ወደ ተጨማሪ 30 ደቂቃ ነው ያመሩት። አሁንም 30 ደቂቃውም ሲጨመር ይበልጥ ያገኙት እድል በመጠቀም ጎል ለማስቆጠር እንጂ ማጥቃትን መንፈስ ይዘው አልገቡም ነበር ኢንተር ሚላኖች። ነገር ግን ፍራቴሲ ተቀይሮ የገባው በተለይ ሊንክ አፓቸው ጥሩ ነበረ። የማርከው ስትራም ሂደት ከዚያም ባለፈ ደግሞ ሜህዲ ታሬሚም ተረጋግቶ የወሰነበትን መንገድ ፍራቴሲም ጎሏን ያስቆጠረበትን መንገድ በጣም ድንቀ ነበር። ጥሎ ማለፍ ላይ እንደዚሁ ባየር ሙኒክ ላይም ጎል ማስቆጠር ችሎ ነበር። ፍራቴሲ ጎል አስቆጠረ ታዲያ ድርሰቱ በዚህ ነው የተቋጨው አራት ለሶስት በማሸነፍ ኢንተር ሚላን የፍጻሜ ተፋላሚ መሆኑን አረጋግጧል። እናም እንግዲህ ኢንተር ሚላን በሜዳው ከተሸነፈ በቻምፒዮንስ ሊግ ማለት ነው 972 ያክል ቀናት አልፈው ነበረ። ይህንን ክብረ ወሰኑን አሁንም ሳይሸነፍ መዝለቅ ችሏል። ያ ማለት 2022 ላይ ነበረ ለመጨረሻ ጊዜ በሜዳው የተሸነፈው በቻምፒየንስ ሊግ። ደንዝል ደንፍሪስ በእለቱ በኔራ ዙሪዎቹ በኩል ጥሩ ምሽት ካሳለፉ ተጫዋች መካከል ኔዘርላንዳዊው የዚህ ዊንግ ባክ ከሊያም ደግሞ የፉልባክ መጫወት የሚችለው ዴንዝል ደንፍሪስ ጥሩ ምሽት ካሳለፉት መካከል አንደኛው ነበረ። እርሱም በቻምፒዮንስ ሊግ ታሪክ አራተኛው ተጫዋች ሆኗል። በግማሽ ፍጻሜ ሁለት ጎሎችን እና ሁለት አሲስቶችን ማድረግ እየቻለ ከዚህ በፊት አሌሳንድሮ ዴልፔሮ ከዚያም ባለፈው ሞሐመድ ሳላህና ፊርሚኖ ነበሩ ይህን ማድረግ የቻሉት። ያንሶመር ይህ ስዊዘርላንዳዊ ግብ ጠባቂ እንግዲህ ዘለግ ላሉ ዓመታት በሀገረ ጀርመን በቦሩሲያ ሞንቼንግላድባህ ከዚያም ለውስን ጊዜቶች ደግሞ በባቫሪያኖቹ ቤት ተመልክቷል። ስድስት ሚሊየን ዩሮ ብቻ ወጥቶበት ነው ወደ ኢንተርሚያን የመጣው በ2023 እድሜ 36 ላይ የሚገኝጉብ ጠባቂ ሰባት ያክል ኳሶችን በዕለቱ ማዳን ችዋል ወይም ደግሞ ጮታ ኮ የሚያስብለውን ብቃት ነው ማስመልከት እየቻለው አቸርቢ። በሲዝኑ የመጀመሪያ ጎል ነው። የሚገርመው ነገር በሀያውድር ዘመናት እግ አሳልፈል በቻምፒዮንስ ሊግ የመጀመሪያ ጎል ነው ማስቆጠር እየቻለው አቸርቢ ላሚኒያ አለባ አንጻሩ በምሽቱ ጨዋታ በባርሴሎና በኩል ኳስ እግሩ ላይ ስትገባ የኢንተርሚያን ተከላካዮችን የሚያሸብረው አንዳች ነገር ለመፍጠር አቅም የነበረው ተጫዋች እርሱ ነበረ። በተረጋጋይ አቅሞችን ፈጥረ። ነገር ግን ሶመር እጆችን ጨምሮ እንግዲህ ከብረቱ አንድ ላይ በጋራ በመሆን ጉል እንዳያስቆጠር ገድበውታልና ነገር ግን ከአንድ የ17 ዓመት ተጫዋች በዚህ ልክ በራስ መተማመን በዚህ ልክ የላቀ ብቃት ከተመለከተን እጅግ ብዙ ጊዜያቶች አልፏል። እና ላሚን ያማል የአዲሱ ጄኔሬሽን ፊት አውራሪ እንደሆነ ያስመሰከረበትም ምሽት ሆኖ ነው እያለፈው። ከአቸሪቢ ጋር በተያዘ ግን አንድ የተወሰነ ሐሳብ ላነሳ ወድ አለሁኝ እንግዲህ አቸሪቢ 37 ዓመቱ ላይ የሚገኝ ተከላካይ ነው። በዚህ ዕድሜው የላማሲያ ፍሬ የሆኑ ሩጠው ያልጠገቡ ተጫዋች ጋር መፋረም እጅግ አዳጋች ነው። ነገር ግን አቸሪቢ ይህም ብቻ አልነበረም። ለኢንተርሚላን እጅግ በጣም አስፈላጊ የሆነች ከውድቀት ያነሳቻቸው አፈር ልሰው እንዲነሱ ማድረግ የቻለቻቸውን ጎል ያስቆጠረው እርሱ ነው። ያውም ደግሞ የዚህ የፊት መስመር ተጫዋች ያስቆጠረው ጎል ይመስል ነበር እና አቸርቢ በፓቪያ ነበረ እግር ኳስ ዘመኑ የጀመረው በ26 እና ነገር እንደሚያሳዝን ሁነት አለው። 2013 ወደ ሳሶሎ ካመራ በኋላ በሳሶሎ እግር ኳስ ክለብ ቤት በቅድመ ዝግጅቱ ወቅት ላይ የደምና የደምናሙና ምርመራ በሚደረግበት አጋጣሚ በ ሰውነቱ ውስጥ የቴስቴክላር ቱሞር የካንሰር ተጠቂ ስለመሆኑ ውጤቱ ያሳይ ነበርና፣ ስለዚህ ይህንን ሕክምና ማድረግ ነበረበት። እናም ቱሞሩን ለማስወገድ ቀዶ ሕክምና ማድረግ ይቻለ። ይህ ብቻ አይደለም፣ ለሁለተኛም ጊዜም እንዲገጥሞት ነበረ። ከዚያም ባለፈ ከዶፒንግ ጋር በተገናኘም እንዲሁ ችግር ውስጥ የገባ ተጫዋች ነበረ። ከዚያም አለፍ ብሎ በዚህ ከ ከዲፕሬሽን ጋር በተገናኘ በዚህ በጭንቀት ይሰቃይ የነበረ ተጫዋች ነበረ። ከዚያም አለፈ ሲል ከአልኮል ሱሰኝነት ጋርም በተገናኘ ሕይወቱ ምስቅልቅል ውስጥ የገባ ተጫዋች ነበር አቼርቢ። ነገር ግን ሕይወት አንዳንዴ መንገዷ ቤት ይቀየሳል የሚለው አይታወቅምና አቼርቤ አሁን ላይ ለኢንተር ሚላን ለፍጻሜ መድረስ እጅግ አሻራው ከፍ ያለ አስተዋጽኦ በማበርከት ጎልም በማስቆጠር ታላቅ ጀግናቸው ሆኖ ትላንትና ተመለክተነዋል። እንግዲህ ይህንን ጨዋታ ስናወስ አስቀድሞ ግማሽ ፍጻሜ ላይ ሲገናኙም ኢንተር ሚላን 2010 ከባርሴሎና ግማሽ ፍጻሜ ጨዋታ ላይ የጆዚ ሞሪኒሆ ቡድን ባርሴሎና በመጣል ለፍጻሜ ደርሶ ሙኒክን አሸንፎ ዋንጫ ማሳካቱን እናውቃልና ያን አጋጣሚ በተመለከተ አሰልጣኝ ሆዚ ሞሪኒሆ ከጨዋታ አስቀድሞ ሃሳብ ሲሰጡ ነበርና ከቢቢሲ ጋር በነበራቸው ቆይታ እናም ያን 2010 አጋጣሚ ሲያወሱ ማሲሞ ሞራቲ የክለቡ ፕሬዚዳንት ቻምፒዮንስ ሊግ ለማሳካት ምን ያስፈልግሃል ብለው ጠየቁ፣ እንጂ አስደናቂ ሰው ነበሩ፣ ይላሉ ጆዜ ሞሪኒዮ እና እኔም ወዲያው ፈጠን በማለት ምላሽ ሰጥኋቸው። ፈጣን ተከላካይ ያስፈልገናል የሚል ሀሳብ አነሳሁ። ሉሲዮን ከባየር ሙኒክ ብራዚላዊን ተከላካይ ወደ ኔራ ዜሮዎቹ ቤት እንዲመጣ ተደረገ። ከዚያም ባለፈ ክሬቲቭ የሆነ አማካኝ ስራ ተጫዋች እንደሚያስፈልጋቸው ተናገሩ። ዌስኒ ሽናይደርን ይህን ኔዘርላንዳዊ አማካኝ ከሪያል ማድሪድ ወደ ኢንተር እንዲመጣ ተደረገ። ከዚያም ባለፈ በአስፈላጊ ሰዓት ጎል የሚያስቆጥር የፊት መስመር ተጫዋች እንደሚፈልጉ ተናገሩ። ታዲያ ከዚያው አነስ ካለው ክለብ ከጄንዋ ነበረ ዲያጎ ሚሊቶን ወደ ስብስባቸው ማካተት የቻሉት። ከዚህም በተጨማሪ ደግሞ ፊት መስመራቸው ላይ ዝላታንን ወደ ባርሴሎና ሲያቀና፣ ሳሙኤል ኢቶ በአንጻሩ ወደ ኢንተር ሚላን መጣና ይህንን እነዚህ ዝውሮች ወሳኝ እንደሆኑ ይናገራሉ አሰልጣኝ ሆጂ ሞሪኒዮ። ከዚያም ባለፈ ቡድኑ እንደ ቡድን የተሟላ የተዋቀረ ጥሩ ማንነት ያላቸው ልምድ ያላቸው አብሮነት መከባበር ያላቸው ነበሩ። እናም አሳካን ዋንጫውን አሳካን በሚል ሀሳባቸውን ይናገራሉ አሰልጣኝ ሆዜ ሞሪኖ በ2010 ሁነት በተመለከተ በሰጡት ሀሳብ። ከጨዋታው በኋላም አሰልጣኝ ሀንሴ ዲተር ፍሊክ ሐሳባቸውን ሰጥቷል። በጨዋታው የመሀል ዳኛው ማርሲኒያክ የጋራ የሆኑ ሐምሳ ሐምሳ የሆኑ ውሳኔዎች ላይ ለኢንተር ሚላን ያደላ ውሳኔ ይወስኑ ነበር በሚል ተቃውሟቸውን እንደዚሁ አሰምተዋል። ከዚህ በተጨማሪ ደግሞ ለተጫዋቾቹ ይህን ሐሳብ አጋሩ። ሁልጊዜ ማሸነፍ አይኖርም፣ ስለዚህ ተጫዋቾቹ ይህንን መቀበል አለባቸው በሚል አሳባቸውን ሰጥቷል። ጅራርድ ማርቲን፣ ጁል ኩንዴ በቡድናችን እንኮራለን የሚል አሳባቸው እንደዚሁ ለግሷል። ላሚን ያማል እንደዚሁ ከሽንፈቱ በኋላ ሀሳቡን አጋርቷል። በምሽቱ ጨዋታ ግሩም የሜዳ ላይ ብቃት ያስመለከተው ይህ የ17 ዓመት ታዳጊ ምንጊዜም ስወድቅ በድጋሚ ማደጌን እቀጥላለሁ ሲል መልእክቱን ለደጋፊዎች እንደዚሁ ያጋራው ተጫዋች ሆናል። እንዳጠቃላይ ግን ባርሴሎና ተሸንፎ ከወዱ ሲሰናበት ኢንተር ሚላን በሶስት ዓመታት ውስጥ ለሁለተኛ ጊዜ ለፍጻሜ መድረስ እየቻለ የጣሊያን ክለብ ሆኗል። ወደ ሌላኛው ጨዋታ ልውሰዳችሁ። ዛሬ ምሽት ምሽት አራት ሰዓት ላይ ፓሪስ ሴን ጀርሜን ከአርሰናል በቻምፒዮንስ ሊግ ግማሽ ፍጻሜ የመልስ ጨዋታቸውን ያከናውናሉ። እንዲህ በመጀመሪያው ዙር በኤምሬትስ ፔዥ በኦስማ እንደሚሌ ብቸኛ ጎል አንድ ለዜሮ ማሸነፉን የምናስታውሰው ጉደ ነው። ከጨዋታው አስቀድሞ አሰልጣኝ ሉዊስ ኤኔሪኬ ኦስማ እንደሚሌ እንደምናስታውሰው በመጀመሪያው ጨዋታ ጉዳት ገጥሞት ተቀይሮቶ ነበረ። ነገር ግን ሉዊስ ኤኔሪኬ በተከታይ ሁለት ቀናት ከኛ ጋር ልምድ ሰርተዋል፣ ስለዚህ ለጨዋታው ዝግጁ ነው በሚል ሀሳባቸውን ሰጥቷል። ከዚህ በተጨማሪ ለማሸነፍ ቁልፉ ነገር ምንድን ነው የሚል ጥያቄ ቀረበላቸው። ሉዊስ ኤኔሪኬ በጣም ጥሩ ጥያቄ ነው ያቀረብከው፣ እኔም ግን አላውቀውም ሲሉ ምላሻቸውን ሰጥቷል። በጣም ብዙ አስፈላጊ ነገሮች አሉ። በደጋፊዎቻችን ፊት መጫወታችን ግን ይበልጥ በራስ መተማመናችንን ከፍ ያደርግልናል በሚል ሀሳባቸውን ሰጥቷል ከ ሚኬል አርቴታ ጋር በተገናኘ በተጫዋችነት ዘመን እርሱን ማውቄ እድለኛ ነኝ። አስደናቂ ተጫዋች ነበረ፣ አርሰናልም ጥሩ ስራን እየሰራ ይገኛል በሚል ለተጫዋቹ ለቀድሞ የቡድን አጋራቸው ያላቸውን አክብሮት እንደዚሁ ገልጸዋል። አርሰናል በኩል ለሳምንታት በጉዳት ከሚዳርቀው የነበረው ጣሊያናዊ ተከላካይ ሪካርዶ ካላፊዮሪ ከዚያም ባለፈ ዩሬን ቲምበርም ከጉዳታቸው በማገገም በስብስቡ ውስጥ እንደሚካተቱ ተገልጿል። የመጨረሻ ልምድም ሲያደርጉበት ሶባህ ሪያሊቲ የልምድ ማዕከል ልምዳቸውን የከወኑ ተጫዋቾች ናቸው። ቶማስ ፓርቴ በመጀመሪያ ዙር ጨዋታ በቅጣት አልተሰለፈም ነበረ። በመልሱ መርሃ ግብር ግን የሚሰለፍ ነው የሚሆነው። ከቅጣቱ በመመለስ ሚኬል አርቴታ ዋንጫን ስለማንሳት ቀርቦለት ነበረ ጥያቄና፣ ዋንጫ ስለማንሳት በትክክለኛ መንገድ ላይ እንገኛለን ብሏል። የዛሬውን ጨዋታ በተመለከተም በአርሰን አሰልጣኝነት ዘመኔ ከምርጦቹ አንዱ ነው። ዋንጫውን አሸንፈን ለፍጻሜ ለመድረስ እጅግ በጣም በጣም ምርጥ ብቃታችንን ማስመልከት አለብን ሲልም ሐሳቡን ሰጥቷል። ሌላኛው ከእርሱ ጋር ጋዜጣ መግለጫን የሰጠው ዴክላን ራይስም በትልቅ ደረጃ መጨዋት እንደምንችል ማሳየት አለብን በምሽቱ ጨዋታ። ከዚህ ባለፈ ከማርቲን ኦዴጋርድ ጋር በተገናኘ እንግዲህ ከሰሞኑ ደጋፊዎች በሚያሳየው ብቃት ከአንበልነቱ ጋርም በተገናኘ ጥርጣሬዎችን እያነሱ ይገኛሉና ከዚህ ጋር በተገናኘ ሐሳብ ቀርቦለት ነበረ። ኦዴጋርድ አንበላችን ነው፣ እርሱ መሪያችን ነው፣ ምንጊዜም ከጎኑ ነን። በቡድናችን አስፈላጊ ከሆኑ ተጫዋች መካከል ማርቲን ኦዴጋርድ አንደኛው ነው በሚል ሐሳቡን ሰጥቷል። ዴክላን ራይስ ምሽት ላይም እንግዲህ ጨዋታው ይደረጋል። እንግዲህ ፓሪስ ሴን ጀርሜን በተለይ ከዚህ የሊግ ፎርማት ካለ ውድድር በኋላ ወደ ጥሎ ማለፍ ሲገቡ ሌላ መልክ፣ ሌላ ቅርጽ ያለውን ፔዥን የተመለከት ነው ከዚያም ባለፈ ጥር ላይ ክብቻ ቅባራሽ ኪሊያን ወደ ክለባቸው አካቷል። ይነ ዴዝሪዶ የስኪል ደረጃ ከፍ ማለት የኦስማን ዴምቤሌ ፕራይሙ ላይ በነበረው ብቃት ላይ እንግዲህ መገኘት የቪቲኒያ ና የጆዋኔቤስ የአማካይ ስፍራ ላይ ልህቀት ፔዥን የበለጠ ከፍታ ላይ እንዲያስቀምጡ እያደረገው ነው የሚገኘው። ዛሬ በተለይ ለአርሰናል የቶማስ ፓርቲ መመለስ ብዙ ጠቀሜታን ነው የሚሰጠው። አንደኛ የተረጋጋ አማካይ ክፍል እንዲኖር ያደርጋል። ሁለተኛ ለዴክላን ራይስ ይበልጥ ነፃነትን የመስጠት እድሉ ሰፊ ነው የሚሆነው። በአንጻሩ ደግሞ ባለፈው አማካይ ላይ የተሰለፈው ሚኬል ሚሪኖ ፊት መስመር ላይ የተሰለፈው ለአርሰናል የተሻለ ነገር ለማድረግ ይበልጥ እጅጉን ጠቃሚ ነገር ሆኖ እንግዲህ እንመለከተዋለን ማለት ነው። ምሽት አራት ሰዓት ላይ በፓርክ ዴ ፕሪንስ ፓሪስ ሴን ጀርሜን ከአርሰናል በፍጻሜ እንግዲህ ይገናኛሉ። ለአርሳልም ሆነ ለፔዤ የሞት ሽረት ትግልን የሚያከናውኑበት ጨዋታ ይሆናል። የወቱ አሸናፊ ከኢንተር ሚላን ጋር በፍጻሜ ሙኒክ ላይ የሚከትም ይሆናል። ቆይታችን ይህን ይመስል ነበር። ተመልካቾቻችን ተፈራ ተፈራ ታምነ ከመላዊ ስልባናዎች ጋር ቆይታ አድርጌ ያለሁት ብሩ ጊዜ